የሐማስ አልቃሳም ብርጌድ መሪ የሆነው ኢዝ አልዲን አልሃዳድ ምንም አይነት የሰላም ስምምነት ከእስራኤል ጋር አላደርግም ብሏል። የወጡ እንዳሉት መረጃ ከሆነ የፖለቲካ ሊደርሽፑ በካታር ታርኪ ምናምን ዝምዛም ያሉት ይህንን ፕላን አክሰፕት ለማድረግ ፈቃደኝነት እንዳሳዩ የሚገልጹ ነገሮች ወጥተዋል። ነገር ግን ጋዛ ምሬት ላይ ያለው የአልቃሳም ብርጌድ መሪ ፖለቲካ ሊደርሽፑ ይህንን የሰላም ስምምነት አክሰፕት ቢያደርግ እንኳን እኛ መሬት ላይ ያለን ወታደሮች ይህንን አክሰፕት አናደርግም የሚል ነገር ተናግሯል። እንግዲህ ስለዚህ የጦር አውድማ ላይ ይለየን ነው ስ ሪ ድ ይሄ እየተፈለገም ያለው ሲጀመር። አሁን ችግር የሚፈጠረው መሰለህ፣ እነዚህ ፖለቲካል ሊደርሺፑ ተቀብለናል ብሎ መግለጫ ሊያወጣ ይችላል። ከዛ በኋላ መሬት ላይ ያለው ሸማቂው ኃይል ሲቀጥል፣ እስራኤል እርምጃ ስትወስድ፣ ጀኖሳይድ ማለት ሊቀጥል ማለት ነው። አያችሁ ስፒሪት ኦፍ ዲሰፕሽን የሞላባቸው ሰዎች ናቸው። ምንም አይነት ጂኒውን እና እውነተኛን ነገር በውስጣቸው የሌለባቸው። ጄኖሳይድ የተፈጸመበት ከሆነ እንዴት ነው ፒስ ኦፈርንም አትቀበለው? ተፈጽሞ በኋላ አይደል ጄኖሳይድ የሚፈጸመው። አካል ቪክቲም ነው አይደል? ቪክቲም ደግሞ የሰላም ስምምነትን ሪጀክት ያደርጋል? በሪል ጄኖሳይድ በአዘር ወይ ነው በነገራችን ላይ አለ እና እንግዲህ፣ አልቀሳም ብርጌድ በፈለገው መንገድ በሚገባ ቋንቋ ንግግር ይደረጋል እና ሞስት ፕሮባብሊ ቀጣይ ዓመት ላይ ጋዛ ሰላማዊ የእስራኤል ከተማ ሆና እናያለን የሚል ተስፋ አለኝ።